ጋይስ እንኳን ደስ አላችሁ ራምዚን ሪል እስቴት ማለት ነው አንድ ን ሚሊዮን ፎሎወር አድርሰነዋል። በአንድ ቀን ውስጥ በአንድ ቀን ውስጥ ነው አራት መቶ ሺህ ሦስት መቶ ምናምን ሺህ ፎሎወር ጨምረዋል ማለት ነው። በባብልኸይር ደግሞ አምስት መቶ ሀያ ሺህ ፎሎወር ደርሰዋል። ተዉትና አምስት መቶ ሺህ እያለፉ ነው የሚገኙት። እንኳን ደስ አለን። በጣም ደስ ብሎኛል። በላይ ምንም ነገር የለም። ገና ደግሞ ገና ማለት ነው ጋይስ ባቡል ኸይር ማለት ነው 8 ሚሊዮን ለነሱ ምንም አይደለም። ማወቅ አለባችሁ እነሱ የሚያደርጉት ትልቅ ነገር ነው በቀን ውስጥ የሚያወጡት ሂሳብ በጣም በጣም ብዙ እንደሆነ ማወቅ አለባችሁ። ስለዚህ ሁላችሁም በየአቅማችሁ ማለት ነው እንድታግዟቸው ፈልጋለሁ። በብር ብቻ ሳይሆን በምግብ ማለት ነው በምግብ ብታግዟቸው ለነሱ በጣም በጣም የበለጠ ድጋፍ ይሆናል ማለት ነው 5000 ከ5000 በላይ ሰዎች ነው በየቀኑ እያበሉ የሚገኙትና ከዚህ በላይ ምንም ነገር የለም። ባብልኸይርን ደግፏቸው። እንደ ባብልኸይር ያሉ የእርዳታ ድርጅቶች ደግሞ እናበረታታለን። እኔም በአቅሜ አበረታታለሁ ማለት ነው። እወዳችኋለሁ። ቻው ሟ እኔ እንኳን የመጣሁት ረምዚን ሪልስቴት አንድ ሚሊዮን ፎሎወር እንዳገኘ ልነግራችሁ አለም። እኔ የመጣሁት በዚህ አንድ ሳምንት ውስጥ ረምዚንን አንድ ሚሊዮን ለማስገባት ሲለፉ የነበሩ ወጣቶች እንቅልፋቸውን አተው ስራቸውን ትተው በባብልኸይር አዳራቸውን ውሏቸውን እዛ ያደረጉ ወጣቶችን ላመሰገናቸው፣ ካጠገባችሁ ብሆን በጣም ደስተኛ ነበርኩኝ። እንደ ድል ሆኖ አልሆንም። ይህንም በማድረጋችሁ ለእናንተ ትልቅ ክብር ትልቅ ምስጋና ያለኝ ሀይቀተን ነው የምላችሁ። ይህ ስራችሁን አላህ ፊ ሚዛኔ ሐሰናቲኩም አላህ ያደርግላችሁ። ከዚህ ድርጊት ማለትም ከዚህ የረምዚን ቻሌንጅ አንድ መማር ያለብኝ ነገር ግን አለ። ረምዚን ቻሌንጁን ለሁለት ወር ነው የሰጠው። ሁለት ወር ቆይቷል። ሁለት ወር ሙሉ ያልተሳካው ቻሌንጅ እንዴት በአንድ ሳምንት ተሳካ? ምንድነው? የሳት ነው ነገር የሚለውም ጥያቄ መሆን አለበት። ለሌላ ጊዜ ነው ግን ይህን አሳክተነዋል። አልሐምዱሊላ ረብ ልዓለሚን ጀዛችሁን አላህ ይክፈላችሁ። በሁለት ወር ያልተሳካው እንዴት በሳምንት ተሳካ የሚለውም ጥያቄ ሊሆን ይገባል። እንግዲህ አላህ ዛሽ ፈሊሽ፣ ሁሉም ሰው ሊያመሰግንሻል። ስለዚህ ቀደም ያነሳሽ ነገር አለ እንሻላ በአጭር ጊዜ ውስጥ ቻሌንጅን ገንዘብ እንዳናስገባ እንግዲህ እሱን ያው ከማርኬቲንግ ትምህርት ጋር ተነጋግረን እናደርገዋለን። ምንም ችግር የለው፣ እነሱ አዘጋጅተው ያው እሱ ምንም ችግር የለም። እና ከዛ ዳይሬክት እናገራላችሁ። ዝና ሁላችሁንም እናመሰግናለን። ሁላችሁንም እንወዳችኋለን። በጣም አኩርታችሁናል። አለ ለማለት ወዳለው፣ እኛ እንግዲህ ያው ለኢትዮጵያ ኩራት ለመሆን እየሰራን ያለን ድርጅቶች ነው። አሁን ዱባይ ላይ እንደውም ትንሽ ላስጎብኛችሁ መሰለኝ። አሁን ይሄንን ነገር ከማሽቃበጥ ውጪ ምን ትሉታላችሁ? 500 ሺህ ፎሎወር እናስገባቸው። ከዚህ በታች የሚቀጥሉ ቪዲዮዎች አሉ። ለዚህ ድርጅትስ ስምንት ነው 10 ሚሊዮን ብር ለምንድን ነው የሚሰጠው? ለምን? ለዚህ ድርጅት ስምንት ሚሊዮን ብር ቢያንሳቸው ነው እንጂ አይበዛባቸው። ይሄ ድርጅት ከአምስት ሺህ ሰዎች በላይ ይረዳል። እነዚህ የሚረዱት ሰዎች ሙስሊም ይሆኑ እንጂ ዘር፣ ቀለም፣ ሃይማኖት ሳይለዩ ነው የሚረዱት። በዚህ የመርጃ ድርጅት ውስጥ ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት በጣም ብዙ ሰዎች ይገኛሉ። በዚህ ቪዲዮ ላይ እነሱ ለመርዳት አዱና እንደሄደ ሳይ በጣም ተገረምኩኝ። ይሄ ልጅ ከዘር እና ከቋንቋ ፍጹም የተለየና ፍጹም ወጣ ያለ ልጅ ነው። እነዚህን ሰዎች ለመርዳት ሰው መሆን ብቻ በቂ እንደሆነም ከሱ አይተናል። ሁለት ዛሬ ባብልኸይር ላይ ትልቅ ነገር የተሰራው በአጭር ቀን በአጭር ጊዜ ራራም ሲኒር ስቴትስ አንድ ሚሊዮን ፎሎር ሲጡም ስምንት ሚሊዮን ብር እስጣችሁ ብሎ በቀረበ ቻሌንጅ መሰረት ዛሬ ባብልኸይር አሸንፏል። ኢትዮጵያ ውስጥ ለሚገኙ ለሁሉም በጎ አድራጎት ነበር ይህን ቻሌንጅ ያቀረበ ሆኖም ግን ሃናን ከትንሽ ቀናቶች በፊት አልቻልኩም አቅቶኛል አንድ ሚሊዮን ፍሎር ማስገባት አልቻልኩም ብላ በተሰበረ ልብ መግለጫ ሰጣች ሙስሊም ክርስቲያን ዘር ሃይማኖት ሰክት የምትቀደመው ቦታችን ሃናን ይህን መልእክት ባስተላለፍ ሰዓት አሁንም ሁሉም ተኮር በሚባል ደረጃ ማለትም ህሌና ያለው በቋድራጎትን የሚደግፍ ሁሉ ለዚህ ቻሌንጅ ተሯርጧል እናም ተሳቅቷል አልহামዱሊላህ የእህታናን ስሜት ለሁሉም ሰው የሚጋባ ነው። አስባችሁታል? በዚህ ጊዜ በዚህ ኑሮ ውድነት ስምንት ሚሊዮን ብር ማለት ምን ያህል ቀዳዳ እንደሚደፍን አስባችሁታል? የተጀመረውስ ፕሮጀክት ምን ያህልም ቢሆን ያስኬደዋል፣ ባያስጨርሰውም። ብቻ አልሀምድሊላ ከቀናቶች በፊት በተሰበረ ልብ አልቻልኩም ይህን ስምንት ሚሊዮን ብር ማገኘት አልቻልኩም ብላ ባቀረበችበት ሰዓት በጣም የሚያሳዝን ልብ የሚነካ ንግግር ነበር። አልሀምድሊላ ዛሬ ላይ ሁሉም ቲክቶከሮች ልትመሰገኑ ይጋባል እዚህ ቦታ ላይ ለተሳተፋችሁ በሙሉ። በአጭር ጊዜ ግን አንድ ነገር ታዘብኩኝ። በሁለት ወር ማድረግ ያልቻልነው በአንድ ሳምንት ሁላችንም ይሄን ነገር አስበነዋል ከረፈደ የሚገባን ነገር በህይወታችን አልሀምድሊላህ ዛሬ ላይ ተጠቃሚ ሆነናል። ግን በህይወታችን ብናስተውለው መጨረሻ ላይ የምንነቀው ነገር ከተባበርን እማናሳካው ነገር የለም በአላ ፍቃድ። ምክንያቱም ለመልካም ስራ ፈጣሪ የሚያግዘናል እና አንዳንድ አንዳንድ ጊዜ እነዚህ የበጎ አድራጎት ድርጅቶች በብዙ መልኩ እየተረዱ እየመሰለን ግን የሚቸገሩት ነገር ይበልጣል። ለዚህም ደግሞ ከነሱ ጋር ቀረብ ብሎ ማየት ነው። እጅግ በጣም የሚከብድ ነገር ነው። ጭራሽ በዚህ ሰዓት አስባችሁታል። የምንችለውን በአቅማችን እየሄድን ማድረግ የሁላችንም የውዴታ ግዴታ ነው፣ ህሊና ላለው ሰው ማለት ነው። ከራምዚ ሪል ስቴት ወንድም አህመድ ትላንት ምሽት በባብልኸይር ላይቭ ላይ ቀርቦ ከተናገረው ንግግር እኔ በዚህ ሰዓት እንደዚህ መሳካቱ እጅግ በጣም ገርሞኛል። ምክንያቱም ከቀናቶች በፊት ትንሽ ቀን የቀረው ስምንት ሚሊዮን ብሩ ለማን እንስጥ ብለን ያቀረብነው ቻሌንጅ ሊያቆም ነው ብሎ ባቀረበው መሰረት በዚህ ፍጥነት እንዲሳካል ብዬ አላሰብኩም ነበር በማለት ነበረ ስሜቱን የተናገረው። ምክንያቱም ከአራት ቀን በፊት እጅግ በጣም ብዙ ማለትም ወደ 450ሺህ ፎሎወርስ ይጎለዋልና አይቸው ነበረ። ከሁለት ቀናት በኋላ ፈጠን ማለት ጀመረ። ይባስ ብሎ ዛሬ ደግሞ አንድ ሚሊዮን ሞልቶ አስደመመኝ። አስገረመኝ። ከዚህ ምን ተረዳሁ መሰላችሁ? ነበር ያለው ወንድም አህመድ፣ መተባበራችንን አንድ መሆናችንን በዚህ ፍጥነት አንድ ሚሊዮን መሳካቱ፣ እናንተ ወጣት ቲክቶከሮች እጅግ በጣም አመሰግናችኋለሁ ነበር ያለው። ድርጅቱ አንድ ሚሊዮን መግባቱን ብቻ ሳይሆን ለባብልኸይር እንደዚህ መሆናችሁ፣ መታገላችሁ እጅግ በጣም ነው ያስደሰተኝ። እህታችንን፣ ላንቺም ደስ ብሎኛል ነበር ያለው ምክንያቱም ባቡል ሀይርም አምስት መቶ ሺህ አልፎ ነበር። ፍቅራቸውን፣ ውዴታቸውን፣ አክብሮታቸውን ከተገላለጹ በኋላ ማለትም ባቡል ሀይር ላይ የነበሩ ወጣቶችም ራምዝ ስቴቶችም ከዱባይ አንድ ላይ ኬክ በመቁረስ ነበረ ፕሮግራማቸውን የዘጉት። ለዚህ መልካም ስራ ለዚህ ሀይር ስራ እየተረባረባችሁ ሼር፣ ላይክ፣ ሁሉም ነገር ዋጋ አለው። እናንተ አላህ ሀይር ስራችሁን ይክፈላችሁ። መልካም ጊዜ